ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከታች ያለችው የደወል ምልክት ፍለት የመመጫውን ሰብስክራይብ፣ ሰፖርት፣ ኮመንት አስተያየት መጻፍ ትችላላችሁ። ዛሬ የሰራተኛ አደይን ድራማ ይዘን መተናል። እንደምትወዱት ተስፋ አደርጋለሁ። በጣም አጓጊና በጣም ደስ የሚል ድራማ ነው። አብረን እንቆያለን ወደ ቀና ብለሽ እንዳታየት፣ ሰራተኛ ማመጣሉ ጋር ጥሩ አዴ ረፍት ያስፈልጋታል። ካልሆነ ግን ወይ አግዣት ወይ ዝም በይ። እሺ እንደዛ ማድረግ አልችልም። ምንድነው ፍቅር ታሙቀ አሁን ምን አደረኩሽ? እሺ የሚያጫውትሽ እስካሁን እንደፈለጋችሁ ታውቋሽ። ከልክ በሬ ዝም አልኳችሁ መሰለኝ። ተላናቀ ሰሞኛ አላቸው እኔ አደኔ ማንም ሰው እንዲናከኛ ፈልግም። እሺ፣ አንደኛ የላ መጥቶ አዳራሽን፣ ሁለተኛ ደግሞ ለእንግዶች ቡና ተፈላችሁ። ምንድ እባክሽ አደይ፣ ሁሉን ነገር እናስተካክልና አብረን ቆይ። ምን እያልከኝ ነው? አንድ ነገር ብቻ ነው መስማት የምፈልገው ትወጂኛለሽ ወይስ አትወጂ? አልጠላህም፣ ግን ምንም ዙሪያ ጥምጥም ሄዳ ሬት አስብ ያለሁ ቢዛ ማናት? ቢዛ ማለት የወደፊት ፍቅረኛዋ ናት። እሷ ጋር ምን ትሰራለ? ለምንድን ነው የምትሄደው? ሁሉንም ነገር አስረዳችኝ። ነገሩን እንዳሰቡት በተቃራኒ ነው። ከዛ አብረን እንደሆነ እና ለእኔ የነበረ ፍቅር ውሸት ነበረ፣ አሁን ነበረም፣ ግን ደግሞ ያሰብኩት ሀሳብ ልክ ስላልነበረ ለዛ ነው አሁን ከቢዛ ጋር ለመሄድ አስብ ያለው። ተባርኮቴ እንደዚህ ታደርግ! እኔ እንደዚህ የምትታረግ አልፈቅድም። አደ ቤት ወዳይ ኖሮ ሁላ ጊዜ ፍቅሬን ስገልጥላት የአንተን ፍቅር ጠያቄ፣ ግን በአጭር ጊዜ ውስጥ ነው የተቀበለችው። እባክን አዴን አትጉዳት። እንዲ ደፊዳ ተሳሳተ። እንደ ወንድምነት ስሜት ያለፈ የላትም። እንደዛ ያደለ? አዎ ግን እንዴት በሰዓታት ልዩነት ሀሳብ ልትቀይር ቻልክ ለዚህ ነበር ያውለው ነገር አደይ የእውነት የእውነት ባርጎትን አታፈቅሪውም ጥሩ ሰው ስለሆነ እሽልና ነበረው ወስኝ ነበር ዲብ አደይ በሁለታችሁ መሃል የገባሁት እኔ ነኝ በጣም ይቅርታ አድርጉልኝ ዴቪድ የት መሄድ የለብም። ላደይ እዚህ ቤት ውስጥ በጣም ታስፈልጋታለክ። ፍቅር ደግሞ ምንም ነገር እንድትናገረት። አደይ አልፋ አርፋ ስራውን የሰራች እዚህ ቤት እንድትቀመጥ ነው የምፈልገው። ቤሎ አደራ። ባርኮት ብዙ ትቆያለ፣ እንደ አላወቁ እንደዋወላለን። በሩቻው ብሎ ላጥ ብሎ ሄደት። እንግዲህ ዴቪድን እናንተ ናና ሴቷቸው ሄደ ከዛ በጣም በጣም ዳንገጣለች። አደይ አደይ ማለት ነው። ምክንያቱም ያልጠበቀችው ነገር ነው የተፈጠረው። እውነት ለመናገር በጣም ደስ ስላለች በጣም ደስ ብሎኛል። እንዴት እንደዚያ ታስባለህ? እኔ ደግሞ አንቺን ደስ ስላለሽ እኔ በጣም ነው ደስ ያለኝ። አንተ ስላለኝ እኔ በጣም አመሰግነው ቅድም። ጓደኛ ባርኮት የፍቅር ጥያቄ ጠየቀላት። አነግረም ለእኔም ቅድም ምን የነገረው አንቺ እዛ በነበርሽ በሳት እዚህ መጥቶ ነበረ። ምን አላክ አደን ስጠይቃት አይ ወንድሜ ነብል አለችው እና በጣም ተናዱ። በተቀመጠበት ቤዛ መጣ አስቀየረችው። ቤዛ ቤዛ! ከዚህ ሁሉ ጊዜ በኋላ እንዴት መጣች? አላቅም። ብቻ ከባርኮት ከቤዛ ጋር ሊሄድ ነው ቆይ በርኩት ምንክቶት ነው ያሟን? እንዴ አደይ እናፍቅርሻለሁ ብሎ ልቧን ካንጠለጠለ በኋላ ከቤዛ ጋር ለመሄድ አላሰብም? አላናደዳም? እንዴ እንዴ አደይ ነችኮ አልፈልግም ያለችው። በዛ ላይ ደግሞ ይወዳታል። ቆይ ይቺ ልጅ የስንት ቦታ እናድርጋት? የእውነት እሷን ወዷት ቢሆን ድጋሚ መጠየቅ፣ እሷን ማሳመን መሞከር አለበት እና በቃ ባርኮት ከቤዛ ጋር ነው። አደይ ሊተዋት ነው በቃ። አዎ ቤዛ ባርኮትን አሳምራለች። ግን እኮ አደይ እሺ ልትለው ነበር፣ የሱ ልትሆን ነበረ። ቤላ ትላለች ማለት ነው እንግዲህ። በጣም የጓደኛዋት በቃ እየተከራከረች ነው። እንግዲህ አደይ መኝታ ቤቷ ቁጭ ብላ እያለቀሰች እየነፈረቀች ነው። በጣም ገርማታ ማለት ነው። እንግዲህ ዴቭ ገባን ማለት ነው። አይ ቤት ፍቅር ማለት እንዴ ነው። አዴ ምን ሆነሽ ነው? ለምን እንደስተኛለሽ? ዴቭ በጣም ይቅርታ አድርግልኝ። ምን አጠፋሽ አንቺ? ዴቭ በደም ነፍስ ነው ያን ውሳኔ የወሰኑት እንጂ በርኮትን አምነዋለሁ ግን አላፈቅረውም። ዋናው እሱ ነው። በሰዓቱ ለፍቅር እንደዚ አይነት ስሜት መጥቶብኝ ነበር። ባርኩት የካደን ያህል ነበር ስሜት የተሰማኝ። ብቻ ብዙ ከባድ ነገሮችን አልፈዋን፣ አሁን ግን አልፈዋል። ይህዋ አንቺ ማብረሻዬን ያለሽው። ከዚህም በኋላ ሰውማ ማምንበት ልብ የለብኝም። ሰው ማመን መተው አለብኝ። አደ ያፈቅርሻሉ ባርኩት። እንደዚ ያደረገው እንደዚ ያድርግ። ምናልባት በርኮት አደይ፣ እኔ እንደዛ ነው እንጂ በጣም በልቤ ነውማስ ታቃልደይ እኔ በርኮት ምርጫ ያደረኩት ብቻዬን የጎዳኝ ስለሆነ ነው። ለወድቅ ስንገዳገድ፣ ቀና የሚያደርገኝ የሚገድፈኝ፣ ምርኩዝ ሚሆነ ሰው ስለማስፈለገኝ ነው እንጂ ምርጫ የተሳሳተ እንደሆነ አውቃለሁ። አደይ እኔ ሁሌም ከጎንሽ ነኝ። አሁን ምንም ነገር ማሰብ አልችልም። ወስድሽ አስቢበት ብሎ ይላታን ማለት ነው። አጀሬት እንግዲህ አልጋ ላይ ወጣ ወይም ሶፋ ላይ ወጣ፣ መደነስ ነው እንግዲህ። የሌላ ስራ ዘሚ አንችን አንችን እኮ ነው። ምን ላድርግሽ ደግሞ

ለነገሩ ትሰሚያለሽ። ባርኮት ባርኮትና ዴቪድ ልብሽን አሳብጠሻል። ምግብ እየሰራሁ ሁሌ እዚህ አንድ አይነት ነገራት። አንዳንዴ እንኳን ደህና ነገር ስሪ። እንግዲህ ቤት ያፈራውን ነው የምሰራው፣ ከለለ የት አምጥቼ ይሰራለሁ? ወራኛ መለፍለፉንማ ታቀበታለሽ። ቆይ ምን አድርጌ ነው ምትኝ ነው አሁን ምሽተነክ? ባርኮት በአንቺ ምክንያት ቤቱ ለቆ ወጣ። ዴቪድ ደግሞ አንቺ እዚህ ቤት ውስጥ እያለሽ ምንም ነገር ከሰው ላይ መፍረድሽ በፊት እኔ ማን ነኝ ብለሽ ጠይቂ። ከባርኮት ከባርኮት መሄድ ጋር እኔ ምንም እንደማያገናኘ አርፈሽ ብትቀመጪ አደብሽን ያዥ፣ አለበለዚያ ግን እሱን አብረን የምናየው እዚህ፣ በኋላ ከእኔ ላይ አንድ ነገር አረጋለሁ ብትይ አንላቀቀምሽ። አደ እኔ ላይ ዛቻ እንዴ? ጭራሽ ብላ ብላይ ፍቅርን ኪችን አስገባችልኝ። አዴን የሆነ ነገር ማድረግ አለብን፣ ሳትቀድመን መቅደም አለብን ብላ ተንኮል ታሰባለች። እንደ በፊቱ ማለት ነው። አጅሬው ደግሞ እዚህ ካልካው ላይ ቁጭ ብሎ ሰላም አባዬ እንዴነት ይለን። ከዛ እሷ ደግሞ ቁጭ ብላ በዚህ እያዳመጠች ነው። እኔ በአንድ ወር ውስጥ እመጣለሁ። እኔ አባዬ እኔ እዚህ ምንም አልጀመርኩም ፓስፖርት ምናምን ለማስጨረስ ነው ብሎ ይዋሻዋል ማለት ነው። እሷ ግን ፍቅረኛው ከጎን ከበር ቁጭ ብላ ሰምታ ማልቀሷን ጀመረች ማለት ነው። ምክንያቱም አነጋግሩ እኔ ከዚህ አንተ ዛምን ጀምረ ነው ሲለው እኔ እዚህ ምንም አልጀምርኩም ብሎ ሲል እንዴት እንደዚህ ይላም ብላ ማልቀሷን ጀመረች ማለት ነው። የኔ ቆንጆ፣ አቤት የሰው ልጅ ህይወት እንደት ነች ግን? የእውነት ለመናገር የህይወት በጣም ከባድ ነችል። ምክንያቱም አንዱን ጨረስን ስለ አንዱ ሳያልቅ በቃ እንደዚህ ነው የሚሆነው። ህይወት እና ግርም ነው የሚለኝ ብቻ ህይወት አንዴ ደስታ አንዴ ሀዘን አንዴ በቃ ብቻ ትፈረቀረቃለች። እና ከዚህ ትምህርት በጣም ጥሩ ትምህርት ነው። ዴቭ ትላለች፣ አቤት ለምን ትቆጣለህ? ይህን ያህል ጊዜ እኔ አዴን ስለምትፍቀ ቆይ ምን ሆን የሰበህ እንደዚህ ፍቅር፣ እንደዚህ አይነት ወሬ እንደውም ልታወሪ የመጣሽ ውጭ ጠፍሽ ነው አይነት እያየ ማይሆን እሱ ስገባ ዝም አይደለም አደይ። አንተ እንደምታያት ሰው አይደለችም፣ አውቃ ሆን ብለን። አረ እባክሽ፣ የምሬ ነው። ብድን ባርኮትን አየት ሲነቃባት ጊዜ ከቤዛ ጋ ጥሏት ሄደ። አንቺ ከራሳሽ ከነቃሽ በቂ ነው። ሂጅ ውጭ አሁን። አደይ፣ አንተንም ባርኮትንም አትወዳትም እኔ እሷን ከቤት አስወጣትና እኔ አንገቷን እንደፍጠን ትሰራለች ሰራተኛ ነች ተሰሜለሽ ከአደይን ከቤት ማስወጣት አይደለም ቀና ብለሽ ማየት እንዳትመገኝ እንደውም ሰራተኛ መምጣት ቀርሽ አደይ ረፍት ያስፈልጋታል ወይ ካልሆነ ግን ወይ ውጭ ወይ ዝም በይ እኔ እኮ በጣም ነው ደብ መወድክ እንዴት ስሜት የመረዳት ያቅታል እንዴት መንገር ለአንተ እንደመሆን ያቅታል እልህና ክፋት ነው ይሄ ደግሞ ፍቅር አይደለም። አይኔ ውስጥ ጥላቻ ይታያል። አዎ፣ ትሰመኛለሽ መቼም ልወድሽ አልችልም። የክፋትሽን ጸጋኝ ደግሞ አዴ ላይ ባረግሽው ነገር ነው። ክፉ ክፉ ሴት ነሽ። ዴፕ አተሳሳት ነ ክፉ አይደለሁም። ራስሽን አታታይ፣ ክፉነትሽን ማኝ። ከዛም በኋላ ክፋትሽን ካወቅሽ ካምንሽ በኋላ አምንሻለሁ። አዋራሽ አለሁ ብሎ ከንቱ ብሏት ገፍትባት ይሄዳል ማለት ነው። እንግዲህ በለቅ ሰዋት ታለቅሳለች ማለት ነው። ምረረ ብሏት እንግዲህ ምንም ማድረግ አይቻልም። አንዳንድ ህይወት እንዲነች እንግዲህ እዚህ ጋርም እንግዲህ እየትነው አደይ እያለች እየተጋባት ነው። አንቺ አደይ እያለች አልቀለኝ አቤት፣ አቤት የልዶላታለች ዝም በኋላ ለእኔ ብለህ እንድትጣላ አልፈልግም። አንተም ሄድ ቆይ። ከመሬት ተነስተሽ እንዴት እንደዚህ ይቻልሽ? በቃ ሄድ

ቆይታ እንዳደረጋችሁ ተስፋ አደርጋለሁ። በጣም ደስ የሚል ድራማ ነው እንደምትወዱ ተስፋ አደርጋለሁኝ። እንግዲህ በቀጣይ በአዲስ ቪዲዮ ደግሞ በሌላ በጥሩ ቪዲዮ በቀጣዩ ቪዲዮ የሰስተ መመጣ ድረስ መልካም ቆይታ ይሁንላችሁ። እስከዚያው ግን ከታች ያለው ቻኔ ደውሉ ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሰፖርት እያደረጉ ወዳችኋለሁ። አከባችኋለሁ። ባይ ባይ